ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ? ማጋ እኔና አብርሽ ቤት እኮ አንቺ ያለሽበት፣ አንቺ ና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት። ሄደሽ አይተሻል? እርግጠኛ ነሽ? ሄጄ ማየት እኮ አይጠበቅብኝም ነው፣ አይደለም ሩታ። ከዚህ በፊት የተፈጠረው ነገር ታውቂያለሽ ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈ። አያችሁ ቤተሰብ፣ ይሄ ቀይ እባብ ለመካድ ይሞክራል። ሲጀምር እሱ እያለ ህጎ ነው ሄርሜላ ቁርስ በሳህን ይዛ የመጣችሁ ለምንድን ነው? እንድንረሳ ምናምን የምትገፋፉን እኛ እንረሳ መቼ? የመጀመሪያ ቀን ሄርሜላ ልብሶቿን ይዛ የመጣችሁ ቁርስ ሸፍጣ ይዛ የመጣችሁ አቤልና ቡራ ባሉበት ነው ምንድን ነው ለማስመሰል? እኮ የአንቺ ቤት ላይ ሄርሚን ላይ የኖረች ነው። ኧረ እባክህ ይህንን አታቅም። ከአብርሽ ጋር አይደል የምትኖረው? ዛሬ ሩታ ስትጠይቅ ነው የምትርበተበተው። ሲጀምር ሩታ ማለት ነው ለዚህ ልጅ እቅድሽንም፣ አላማሽንም ማስፈራራትሽንም ለዚህ ልጅ አትናገሪ። በቃ አንቺ የአቋም ሰው ከሆንሽ ሂጂባቸው ገባሻ? ሂጂባቸው ስልሽ በአካል አይደለም በማንኛውም መቀጣጫ እንዲያገኙ እርምጃ ውሰጂ። ለዚህ ቀይ እባብ አትናገሪ ማለት ነው። ይሄ አቋም የሌለው ልጅ ነው። እውነት ለመናገር ወንድ ልጅ ነው። በሴት ልጅ የተገኘ ወንድ ልጅ ነው። ቢያንስ እንደውም አብርሽ ለሴት ልጅ ክብር አለው ብለን ነው የምናስበው። እና አብርሽ ምናልባት ከሩታ ጋር ያለው ግንኙነት መጥፎ ቢሆንም ቢያንስ ድራማው ላይ ወይም ደግሞ ቪዲዮ ላይ እያሳዩን ያለው አክተራቸው ወይም አብርሽ በጣም ጥሩ አመለካከት እንዳለው ተደርጎ ነው፣ አደለ? ይሄ ልጅ ግን እዛም ያሽቃብጣል፣ እዚህም ያሽቃብጣል፣ እዚህም ያሽላላል፣ እዛም ያሽላላል። እንደዚህ አይነት ሰው ግን መርዝ ነው። ገባችኋ? ቢያንስ መጥፎ የሚሰራባችሁን ሰው ለይታችሁ ታውቃላችሁ፣ ትጠነቀቁታላችሁ። ይሄ ልጅ ግን አብርሽም ጋ ጥሩ ነው፣ ሩታም ጋ ሄዶ ጥሩ ነው። ከዛ ደግሞ የሚያደርገው ነገር ምንድን ነው ትንሽ ቆይቶ ደግሞ እሷን ሄዶ ይተናኮላል ማለት ነው። አንቺ እንደዚህ ብልሽ፣ አንቺ እንደዛ ሆንሽ። አንቺ እንደዚህ አይነት መርዞች ከሩታ መረጃ ለማውጣት የመጡ ናቸው። እኔ ሰሞኑ ተናገራቸዋለሁ። አርብ ዕለት ቀጠሮ ነበረ። ሩታ ያው እንዲገፋ አድርጋለች ማለት ነው። ገባችኋ? ይኸው ዛሬ ተናገረች። መታችሁ፣ ባናገራችሁኝ መሰረት እኔ እንዲገፋ አድርጌ ነበረ። ነገር ግን እሱ ምን እያደረገ ነው ያለው ብላ እየተናገረች ነው። እኔ አርብ ዕለት ፍርድ ቤት ላይ ያያቸውን ሰው ነግሮኛል። መረጃም ማቅረብ የላቸዋለሁ። ገባቸዋ አሁን ሩታ እህታችን፣ አላማሽን ለማንም አትናገሪ። በቃ የምታደርጊያቸውን እያንዳንዱ ነገሮች በስውር በፕራይቬት የምታደርጊው ማንኛውም ነገር ዝም ብለሽ አድርጊ። ምክንያቱም ከተናገርሽ ብዙ ነገሮች ይከሽፉብሻል ማለት ነው። ወደ ቤትሽ የምትገቢ ከሆነ ማንንም ሳታማከሪ እቃሽን ይዘሽ ወደ ቤትሽ መመለስ። አይ ደግሞ ከሱ ጋር መቀጠል አልችልም የሚገባኝን ይዤ እወጣለሁ ከሆነ የሚገባሽን ይዞ መውጣት። እዚች ጋር ሜዳው ያንቺ ነው። ይሄ የአብርሽ ጓደኛ አንለውም ምክንያቱም ጓደኛ ማለት ስንሳሳት የሚመልሰን መሆን አለበት እንጂ እንዲሁም ማበረታታት አይደለም። እኔ በጣም አስታውሳለሁ፣ አብርሽ እንደታመማ አድርገው ቪዲዮ ሲሰሩልን ሄርሞ ምግብ ይዛ ስትመጣ ፈገግ ብሎ የተቀበላት ይሄ ልጅ ነው። አሁን ግን ለሩታ ምንድን ነው ማለት ይደነባበራል። ሌባ ሌባ ሌባ ሌባ ሁላ ማለት ነው። አትደነባበር፣ እናውቃሃለን፣ አታስመስል። ሰሞኑ ርታን ይቅርታ ስላስቀየምኩሽ፣ ይቅርታ እንዲ ስላደረግኩሽ ብለህ መልሰ ደግሞ በማግስቱ ሄርሜላን ከነ ምግቧ ከነ ሳህኗ ተቀበልቃት። እውነት አንተ ጓደኛ ብትሆን ሄርሜላ ከዛ ቤት እንድትወጣ ማድረግ ትችል ነበረ። አብረሽ ሰውን ለማስደሰት ብዙ ነገር ያደርጋል ተሌለ፣ አንተ ደግሞ ይሄ ትክክል መንገድ አይደለም፣ አብረሽ ተመለስ፣ በዚህ መልኩ ሊሆን አይችልም ብለ መክረ መመለስ ትችል ነበር። ኢቨን የእነሱ ህግ የያዘው ነገር ወደ አንዱ ሳይሆን እሱ ከሌላ ሴት ጋር መሆኑን መደገፍ አልነበረበም። እውነት አብርሽን ብትወደው በህግ እኮ ያስቀጠዋል። እዚች ጋ ሰሞኔቸውን አልተቀደደም። እስካልተቀደደ ድረስ በትዳር ላይ ሌላ ሴት በትዳር ላይ ሌላ ትዳር ተብሎ ቢከሰስ መቀመቅ ነው የሚገባው። እውነት ለመናገር ማለት ነው። አንተ ግን በዚህ መሀል እዛም እዚህም እያለቀለክ ነበር። እና ሩታ ጠላትሽን፣ የቅርብ ጠላትሽን ለየተሽ ማወቅ አለብሽ። እዚች ጋ ብዙ አላርም እንዲጮህ ነው ያደረግሹ ዛሬ ማለት ነው። ከዚህ በላይ ግን ይህን ልጅ ድጋሚ አግኝተሽ ሚስጥሮችሽን እንዳታካፊው ማድረግ ያለብሽን በፕራይቬት መጨረስ ነው እንጂ ያለብሽ እንዲ ላደርግ ነው እንደዛ ለሆነ ብልሽ ምንም አይነት ነገር አታማክሪ። ገባሻ? ምክንያቱም ትክክለኛ ሰው ስላልሆነ ይሄ ልጅ ትክክል የው ለሁለታችሁም ትክክለኛ ሰው አይደለም። የራሱን ጥቅም ብቻ ነው የሚፈልገው ማለት ነው። ስለዚህ ይሄን ልጅ ራቂ ነው ምልሽ የምታደርጊውን ነገር ወደ ቤት መግባት ከሆነ ማንም አይከለክልሽም። ግብት አይደግሞ ደግሞ ከት ማድረግ ነው ከሆነ ከት ማድረግ የምትፈልጊውን ነገር መጠየቅ ይሄ ልጅ ግን ሁለታችሁንም ህይወት አይወክልም። እንደ ጓደኛ እንደ ሽማግሌ አምጥተሽ አናግሪው ምክንያቱም፣ ሰላም ማይገባው ማለት ነው። ገባሽ እንደውም ከዚህ ልጅ እንደውም ፈረንጁ ይሻላል። ፈረንጁ የሆነ ትንሽ ብልጣብልጥ ይመስላል። ነገሮችን ማስተዋል የሚያስተውል ይመስለኛል እና ሂጂባቸው። የሚያስቀጣ ነገር ሁሉ ቼሄር ሚላንም እንደው በቃ ጉጭ አድርጌያት